ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ ሼራተን ሆቴል ሳይንስ ሙዚየም ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካ ችሁ ብለናል። አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979789 ሁለት። ውጭ ሀገር የምትኖሩ በዋትስአፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ይህ አዋዘ የሰበር ነው። ራሽያ በማንኛውም ሊደረስ የሚችል የሰላም ስምምነት ኔቶ ዩክሬንን አባል እንደሚያደርግና ዩክሬን ሁሌም ገለልተኛውና እንደምትቀጥል ዋስትና ወይም ማስተማመኛ እንደምትፈልግ የሀገሪቱ ምክትል የውጭ ጉዳይ ሚኒስትር አሌክዛንደር ግሩሽኮ አስታወቁ። ግሩሽኮ ኢዝቬስታ ለተባለው የሀገራቸው ሚዲያ ሲናገሩ የዩክሬን ገለልተኛነትና የኔቶ አባል መንግስታት የቃል ኪዳኑ አባል እንድትሆን የማይፈቅዱ መሆናቸውን ማረጋገጥ የምንጠይቀው ዋስትና አካል ነው ብለዋል። ምክትል ውጭ ጉዳይ ሚኒስትሩ መግለጫቸውን የሰጡት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው አቻቸው ፕሬዚደንት ቭላዲሚር ፑቲን ጋር በነገ ዕለት በስልክ እንደሚነጋገሩ በገለጹበት ወቅት ነው። ትራምፕ ትናንት ምሽቱን ኤርፎርስ ዋን ውስጥ ለጋዜጠኞች ሲናገሩ በሳምንቱ መጨረሻ ቅዳሜና ወደ ማለታቸው ነው ብዙ ስራ ሰርቷል። ይህን ጦርነት ማቆም እንችል እንደሆነ ማየት አለብን። ስለ ግዛት እናወራለን፣ ስለ ኃይል ተቋማት እናወራለን ብለዋል። በሁለቱ ወገኖች መካከል ሊደረስ ስለሚችል መቻቻል ተጠይቀው ሲመልሱ ፕሬዚደንት ትራምፕ በመግለጫቸው 1000 ኪሎ ሜትር እርዝማኔ የባለው ምስራቃዊ ጦር ግንባር የተኩስ አቁም መከበሩን ለማረጋገጥና ለመቆጣጠር እንዴት እንደሚቻል በተመለከተ ብዙ ጥያቄዎችን ማንሳታቸው ተወስቷል። ዩክሬንና አውሮፓ የተኩስ አቁም መስመሩን ተከትሎ የአውሮፓ ጦር በሰላም አስከባሪነት ይሰማራል ቢሉም ራሽያ ይህ እንዲሆን ከቶም አትፈቅድም። ዩክሬንና አውሮፓ የተኩስ አቁም መስመሩን ተከትሎም የአውሮፓ ጦር በሰላም አስከባሪነት ይሰማራል ቢሉም ራሽያ ይህ እንዲሆን ከቶም አልፈቅድም ትላለች። ትናንቱ እሑድ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የሚደረስ ማንኛውም የሰላም ስምምነትን ተከትሎም የአውሮፓ ጦር በሰላም አስከባሪነት ዩክሬን የመግባቱ ጉዳይ የራሽያ ፍቃድ አያስፈልገውም፣ ምክንያቱም ዩክሬን ሉዓላዊ ሀገር ናት ይላሉ። ዩክሬን አጋር ኃይሎች ግዛቷ ውስጥ እንዲሰማሩ ከጠየቀች መቀበል ወይም ማለመቀበል የራሽያ መብት አይደለም ብለዋል። እንግዲህ ኢሳያስ በነገው ዕለት ፕሬዚደንት ዶናልድ ትራምፕ እና የራሽያው ፕሬዚደንት ቭላዲሚር ፑቲን ይነጋገራሉ። የዚህ ንግግራቸው ዓላማ ሳውዲ አረቢያ ላይ ዩክሬንና አሜሪካ የደረሱበትን የ30 ቀን የተኩስ አቁም ስምምነት ራሽያም እንድትቀበል ለማድረግ ነው። ከዚህ አንጻር ብዙ ተስፋዎች አስቀምጠዋል በሳምንቱ መጨረሻ ላይም በዜናው ላይ እንደሰማኸው ትናንት እሑድና ቅዳሜ በሁለቱ ሀገሮች መካከል በተለያዩ ቻነሎች የተለያዩ ጉዳዮችን እልባት ለመስጠት እየተወያዩ ቆይተዋል። ይህን ጦርነት ማቆም የሚቻልበት ምዕራፍ ላይ ደርሰናል ብለው ነው ዶናልድ ትራምፕ ያመኑት፣ ወይም ማቆም ይቻል አይቻል መወሰን የሚቻልበት ነጥብ ላይ እንደደረሱ ነው የገለጹት። ነገር ግን ከአንተ ጥያቄዎች በኋላ እነሳለው። የፈረንሳዊ ፕሬዚደንት ደግሞ ቀደም ሲል በዜናው ላይ የተገለጸውን መናገራቸው ተዘግቧል። አሁን እንግዲህ ከዚህ የዜና ትንሳኔ እንደምንረዳው ከሆነ ዩክሬን ምንድን ነው የምታገኘው ጥቅም? በጣም የሚገርም ነው። እንደገና ወደኋላ ተመልሳ መጀመሪያ ጦርነቱ ከመጀመሩ በፊት ወደነበረው ቦታ ላይ አልመጣችም ወይ? አሁን ዩክሬን ይሄንን ድርድር ከተቀበለች ያ ሁሉ መከራና ስቃይ በህዝቡ ላይ የወረደው አንድ ትልቅ ነገር ለማግኘት ነበር። ያም ምንድን ነው? የኔቶ አባል የመሆን ነው። አሁን ሩሲያ ደግሞ እንደምትናገረው ከሆነ የኔቶ አባል አትሆንም የሚለው ነገር ከመጣ ጉዳዩ ተመልሶ ዜሮ ነጥብ ላይ ደረሰ ማለት አይደለም ወይ የዋናው የዘለንስኪ እዚህ ነገር ውስጥ የገቡት በዋነኛነት በዘለንስኪ እቅድ ውስጥ ወይም በዘለንስኪ መንግስት ስትራቴጂክ አስተሳሰብ ውስጥ ዋናው፣ በተራ አነጋገር ዘፋኙ እንዳለው ቆንጆ ልጅ የወለዱ እንደሆን ታመጣለች አማች ብረት መዝጊያ የሚሆን እንዳለው ለኔቶ ማን ቅርታ ለዩክሬን ኔቶን የመሰለ የብረት መዝጊያ ማምጣት ነበረ። አሁን እንደምንምና እንደማንም ብለው ዩክሬንን የኔቶ አባል ቢያደርጉ ይሄ ነው ስትራቴጂያቸው። ዋናው ይሄን ማድረግ ካልቻሉ በታሪክ ያለባቸው ተጠያቂነት ዳርቻ ያለው እዚህ ኒውክሌር ታጣቂ የሆነች የዩክሬንን ስንትና ስንት እጥፍ የምታክል በህዝብ ብዛት ከሶስት እጥፍ በላይ የምትበልጣት የምድራችን ባለ ኒውክሌር ኃይል ጋር በዚህ ደረጃ ሀገሪቱን ፍልሚያ ውስጥ ይዘው የገቡት የማታ የማታ የዚህ ሁሉ መሥዋዕትነት የዚህ ሁሉ አሳታፊነት የዚህ ሁሉ ድምር የዩክሬንን መጨረሻ የኔቶ እቅፍ ውስጥ ያደርገዋል ብለው በማመን ነው፣ ዘለንስኪ። ይሄ ነው አልቲሜት የመጨረሻው ግባቸው ዘለንስኪ። እስካሁን ድረስ ዩክሬን ከሞላ ጎደል ሀያ በመቶ ህዝቧ ተሰዷዋል። የሞተውን ቤት ይቁጠረው። የወደሙ ከተማዎቿ እና ንብረቶቿን ቢያንስ አሁን ከላይ ከላይ ባስቀመጡት ግምት በመልሶ ግንባታው ስም አምስት መቶ ቢሊዮን ዶላር ነው ያሉት። በጣም በጣም የአንድ ሀገርን ዕጣ ፈንታ ወስነው እዚህ ድረስ መጥተዋል ዘለንስኪ። የመጨረሻ ግባቸው የኔቶ አባል ማድረግ ነው። በአሜሪካ በኩል ይሄ እንደማይሆን ግልጽ ሆኗል፣ ቢያንስ ዶናልድ ትራምፕ እንደሚሉት በማለት ደረጃ ማለት ነው። እንደዚሁም ደግሞ በአውሮፓ ሕብረት ውስጥ እንደ ሃንጋሪ ያሉ ድምፆች ይህንን የሚፈቅዱ አይነት አይደሉም። ሌሎች ተመሳሳይ ጉዳዮች አሉ፣ ይሁንና አሁን ሀገሪቱ በዚህ በዚህ ፖሊሲ የተነሳ ክሬሚያ ልሳነ ምድር ከማጣት በተጨማሪ ምንም እንኳ በዛን ወቅት ቮሎዲሚር ዘለንስኪ ስልጣን ላይ ባይኖሩም፣ አሁን ደግሞ በምዕራባውያን ጣልቃ ገብነት ምክንያት ነው የክሬሚያ ልሳነ ምድር በራሺያ ሊወሰድ የቻለው። አሁን ደግሞ ማነው ዘለንስኪ አንድ አምስተኛ የሀገራቸውን ግዛት አስወስደዋል። አሁን ይሄ ሁሉ መስዋዕትነት ተደርጎ የኔቶ አባል የምትለዋን የመጪያችን ቁልፍ ነገር ካጡ ሀገር ያጠፉ ሰው ነው የሚሆኑት ዘለንስኪ በምንም ቋንቋ ስለዚህ አበክረው የደህንነት ዋስትና የደህንነት ዋስትና በማለት የሚያቀርቡት የሰላም ስምምነት ተደርጎ ያንን የሰላም ስምምነት ለማምጣት በሚዘረጋ የተኩስ አቁም ስምምነት ውስጥ ራሽያ መልሳ እንዳታጠቃኝ በጣም ጠንካራ ዋስትና እፈልጋለሁ በማለት ሁለት መቶ ሺህ የአውሮፓ ጦር የተኩስ አቁም ስምምነቱ የተኩስ አቁሙ በሚጸናበት አንድ ሺህ ኪሎ ሜትር ጦር ግንባር ላይ የሚዘረጋ ጦር ሰላም አስከባሪ ኃይል እንዲገባላቸው መጀመሪያ በይፋ በአደባባይ እየተናገሩት ዘለንስኪ ናቸው። እንደውም በወቅቱ ያሉት መቶ ሀምሳ ሺህ ብትሉኛ አልቀበልም ያሉት፣ አሁን ግን መቶ ሀምሳ ሺህ ማግኘታቸው አጠራጣሪ ነው። ሁለት መቶ ሺህ ጦር ነው ያሉት የአውሮፓ ጦር። አውሮፓ የራሱን ዕጣ ፈንታ በራሱ የመወሰን ከአሜሪካ ተገንጥሎ ማለት ነው። ራሱን በብቃት በወታደራዊ አቅም በማጠናከር በዓለም ጉዳዮች ላይ ቸል ሊባል የማይገባ የሚደመጥ ኃይል ሆኖ እንዲያጎነቁል ራሱን ማቋቋም ያስፈልገዋል ከአሜሪካ በተለየ በማለት ተናግረዋል ዘለንስኪ። ስለዚህ አሁን ይሄንን ሀሳባቸውን በዋነኛነት የፈረንሳዩ ፕሬዚደንትና የእንግሊዙ ጠቅላይ ሚኒስትር ስታርመር እያራመዱት ነው የሚገኙት። ማንኛውንም የተኩስ አቁም ስምምነት ተከትሎ የአውሮፓ ጦር በሰላም አስከባሪነት ይሰማራል የሚል ነው። ይሄን በተመለከተ ደግሞ ራሽያ ሲጀመር የሰላም ስምምነት የሚደረሰው በሁለቱ መካከል ነው የሰላም መደረሱን በተመለከተ የሰላም ስምምነቱ አካል እስከሆነ ድረስ በዚህ ጉዳይ ላይ ራሽያን አልተማከረችም፣ አላማከሯትም፣ አንደኛ። በሁለተኛ ደረጃ የፈለገውን ዩኒፎርም ይልበስ፣ ቢፈልግ የአውሮፓ ህብረት ነኝ ይበል፣ ቢፈልግ ደግሞ በአንድ አገር ስም የፈረንሳይ ጦር ብቻ ተብሎ ይግባ፣ የፈረንሳይ ጦር በሚል መጠሪያ ስም ብቻ ይግባ ወይም ደግሞ ማንኛውንም ዩኒፎርም ይልበስ በዚህም ተባለ በዚያ፣ የአውሮፓ ጦር ብሎ ነገርን እኔ ጭንብል የለበሰ ኔቶ አድርጌ ነው የማየው። ስለዚህ ኔቶ ዩክሬንን ረገጠ ማለት አንደኛ ታላቅ ውንብድና መፈጸም ነው፣ ዩክሬንን በመሳሪያ ለማጥለቅለቅ የሚደረግ ሸፍጥ አድርጌ ነው ማየው። ይሄ እውነታ ይሄ ሆኖ እያለ አውሮፓ ጦር ዩክሬን ምድርን የሚረግጥ ከሆነ የጦርነቱ በቀጥታ በኔቶና በራሽያ መካከል በይፋ ይጀመራሉ የሚካሄዳል ነው ምትለው። ይሄ ደግሞ ዶናልድ ትራምፕ ወደ ምርጫ ከመመረጣቸው በፊት ጀምሮ ለዓለም የማበረክተው ነገር ሶስተኛ ዓለም ጦርነትን አስቀራለሁ በማለት ነው የመጡት። ዞሮ ዞሮ እንደውም መልሶ ያንን የፈሩትን ሶስተኛ ዓለም ጦርነትን ባጠረና በተቀላጠፈ መንገድ የሚያመጣ ክስተት ሊሆን ነው ማለት ነው። የሰላም አካሄዳቸው እዚህ ላይ ነው። ዛሬ የፈረንሳዩ ፕሬዚደንት ትናንትና የሰጡት መግለጫን እያነበብ ነው። ዩክ ብቻ የሰላም ማስከበሩ ይደረስ፣ በዚህ አሜሪካ በምታደርገው ድርድር በዩክሬንና በራሺያ መካከል የሰላም ስምምነት ለመድረስ ዘላቂ ተኩስ አቁም የሚባል ነገር ይደረግ። ያን ጊዜ ዩክሬን ገብታችሁ ሰላም አስከብሩልኝ የተኩስ አቁሙ እንዳይጣስ ብላ አጋሮቿን ከጠራችን የራሽያ ፍቃድ አያስፈልግም። ምን ቤት ናትና? ዩክሬን እኮ ለኋላ የፈለገችውን ጠርታ ማስገባት ትችላለች። ስለዚህ የራሽያን ፍቃድ ሳንጠብቅ የዩክሬንን ጥያቄ እናሟላለን ብለዋል። አዎ ፈረንሳይና እንግሊዝ የፍቃደኞች ጥምረት የሚል ቋት ፈጥረው እዛ ቋት ውስጥ በአስኳልነት የነሱ ወታደ የእግረኛ በለው አየር ኃይል እስከ ጦር ጀቶቹ አስተዋጽኦ ያደርጋሉ። ከዛ ጀርመን ከዛ እየተባለ ሀገሮች እያዋጡ እያዋጡ የተዋጽኦ ሰራዊት እየመሰረቱ ነው ያሉት እና ያ ኃይል በቀጥታ ይሰማራል ማለት ነው። ይሄን የሚሉት በዚህ በኩል ለምሳሌ ዜናው ላይ ዛሬ እንደሰማው እንደሰማው ብቻ ሳይሆን በቋሚነት የራሽያ አቋም ሆኖ በተደጋጋሚ እየተገለጸ ያለ ነገር ነው። አይቻንም አይታስብም። ስለዚህ በአማራጭነት የቀረበውንም ሀሳብ ሰምታል። አግሩሽኮ የሀገሪቱ የአገሪቱ ምክትል ውጭ ጉዳይ ሚኒስትር ያልታጠቀ ኃይል ነው ዞሮ ዞሮ ይሄንን የሰላም ማስከበር ሂደት ሊቆጣጠር የሚችል በአሰራር ማለት ነው እንጂ አንድም አይነት የሰላም አስከባሪ የሚል የታጠቀ ኃይል አንቀበልም በማለት አስቀምጠዋል። አሁን አየህ ትልቁ አደጋ እዚህ ውስጥ ነው ያለው። በግልጽ እንደሚታየው የአሜሪካንንም ዩክሬን እየጠየቀች ያለችው የደህንነት ዋስትና ስጭማል እስካሁን ድረስ የማዕድን ስምምነቱ የደህንነት ዋስትና አስተማማኝ የደህንነት ዋስትና ይሰጠኝ የምትለውን የእንግሊዙ ጠቅላይ ሚኒስትር ስታርመር በምን መልክ ያቀርቡታል መሰለ? አሜሪካ ታኮ ኃይል እንድታሰማራ ነው። ታኮ ሁኝን ያሉት አውሮፓ በዚህ መንገድ በቀጥታ ለመሰማራት ወስኗል። አሜሪካ ደግሞ የደህንነት ዋስትና ሰጪ ሆና ከራሽያ በኩል ምንም አይነት ጥቃት ከዚህ በኋላ ከሰላም ስምምነቱ በኋላ ከተኩስ አቁም ስምምነቱ መከበር በኋላ እንደማይመጣና ቢመጣ ደግሞ ከዩክሬን ጎን እንደምትቆም ወይም ዩክሬን ላይ ለሚከፈት ጥቃት ቀጥተኛ ሆነ ወታደራዊ እገዛ እንደምትሰጥ ማረጋገጫ እንድትሰጥ የተፈለገው ይሄንን ነው ከአሜሪካ የፈለጉት። ምክንያቱም የእንግሊዝ ጠቅላይ ሚኒስትር የአውሮፓ የአውሮፓ ይሉና ዞሮ ዞሮ አሜሪካ የግድ ያንንም ደግፋ እንደራሱ ሀሳብ መውሰድ እንዳለባት ነው የሚናገሩት። አየህ ይሄን ስትመለከት የሰላም ተስፋ ብዙ አይደለም። አሁን እንግዲህ ከአጠቃላይ የዜናውን ሀሳብ ስንወስደው የሩሲያ አቋም ምን ሊሆን ይችላል? አሁን ለምሳሌ ሩሲያ እንግዲህ ገና ጦርነቱ ሲጀመር ሳብሎ የተነሳችበት ዋና ዓላማና ግብ ዩክሬን የኔቶ አባል መሆን የለባትም የሚል ነው። አሁን አውሮፓውያኖቹ ደግሞ በተለይ ፈረንሳይና እንግሊዝ ራሳቸውን አጠናክረው እኛ ከጎንሻለት አሉ። ማለት ይሄ የሰላም ስምምነቱ ሂደት የማይሳካ ከሆነ ወደ ለየለት ጦርነት እየገቡ ነው ማለት እንችላለን። በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እነሆ አዲስ አበባ መጣ። ኩቺና መሶብ ሬስቶራንትና ኬተሪንግ ተመረቀ። ኩችና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ ለእዝን ቤቶች ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትዕዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የአብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርገዎታል። ዱባያውያን ያጨበጭቡለት ማለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ የሚወስደው አዲሱ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና፣ መሶብ ሬስቶራንትና ኬተሪንግ ይምጡ። ይህን ሁኔታ አሜሪካ እንዴት ትመለከተዋለች ነው አሁን ብዙ ጊዜ የምናወራው በአሜሪካና በአውሮፓ መካከል ይፋ መቆራረጥ ሊኖር ይችላል። አለበለዛ ደግሞ በተለይ በዋነኛነት እንግሊዝ አምና በምትንቀሳቀሰው መንገድ አሜሪካንም መልሶ ከአውሮፓ ጋር በማስትሽ ማጣበቁ ሊሳካላት ይችላል። እነዚህ ሁለት ነገሮች ናቸው። የመጨረሻው ሁኔታ ግን በተለይ በራሽያና በቻይናን በኩል የፈረጠመ አቋም አለ ስለዚህ አሁን እንደምንመለከተው አሜሪካ ዋነኛ ትኩረቷ ፓሲፊክ ነው። ፓሲፊክ እነ ታይዋን እነ ጃፓን ያሉበት ማለት ነው። ዋነኛ ፖሊሲዋ እዛ ነው። ብዙ እርምጃዎችም በራሽያ በቻይና በኩል እየታዩ ያሉት በዛ አቅጣጫ ነው። የአሜሪካ ስትራቴጂክ ትኩረትም እዛ ነው። ስለዚህ አሁን በዚህ በዶናልድ ትራምፕ መንግስት ፖሊሲ ከአውሮፓ ጋር በፊት የነበራት ግንኙነትና ትኩረት ይዛ መቀጠል አትችልም ስለዚህ ምናልባት የዩክሬን ጉዳይ አውሮፓና አሜሪካንን የሚያቆራረጥ ሊሆን ይችላል ማለት ነው ከዶናልድ ትራምፕ የሰላም ጥረት መክሸፍ ጋር ነገር ግን አሜሪካ ጦርነቱን ከማቆም ባሻገር ከራሺያ ጋር ዲፕሎማሲያዊና ኢኮኖሚያዊ ግንኙነት እንዲኖራት እንደምትፈልግ ጠንካራ ተጨባጭ ምክንያቶች ይታያሉ። ስለዚህ ምናልባት ጦርነቱ የአውሮፓ ጦርነት ሆኖ ሊቀጥል ይችላል። ያ ከሆነ ደግሞ ይህ የዩክሬን ጦርነት ከበፊቱ በበለጠ ሁኔታ ስጋቱ የሚያይልበትና ወደ ተግባራዊ ግጭት ሊገባ የሚችልበት እድል ከፍተኛ ነው። ነገር ግን አውሮፓ በዚህ ጉዳይ በአንድ ይቆማል ወይ? አሜሪካ በሌለችበት ሁኔታ አሜሪካ ቆርጣ ይሄን ጉዳይ በዚህ መንገድ ነው በሰላም ማለቅ ያለበት፣ ስለዚህ ይሄ ነው ብላ የምትሰጠውን ውሳኔ አመለካከት ወደፊት ነው የምናየው። ምክንያቱም በአሁን በግልጽ እንደሰማው ራሽያ፣ ይሄ አሁን ያሉበት መሬት ግዛታቸው እንደሚሆን ያው ይጠበቃል እና ይህንን የበርሊን ግንብ ይሆናል የሚለው አነጋገርም ዋነኛው ምክንያት ከዚህ የተነሳ ነው። ኢሳያስ አየ፣ ይህንን ድንበር መነሻ አድርገው ምዕራባውያኑ ከዚህ በኋላ ራሽያ ምንም አይነት ዩክሬን ላይ ጥያቄ እንዳይኖራት ቢኖራትም ከቶም ልታስፈጽመው የማትችለው ለማድረግ ነው። ስለዚህ ዩክሬን የኔቶ አባል አትሆንም። ትርጉም የለውም እኮ አሁን እነሱ በሚሄዱበት መንገድ ለምሳሌ አሁን የፈረንሳይ ፕሬዚደንት አጋሮቿን ከጠየቀች ይላል ነው ያሉት። ዩክሬን ሉዓላዊ ሀገር ነች፣ አጋሮቿን ከጠየቀች ግቡልኝ ብላ እንገባለን አሉ። የምን አጋርነት ነው ያላቸው? ለምሳሌ ዩክሬን ገና የአውሮፓ ህብረት ሙሉ አባል እንኳ አደለችም፣ የኔቶ አባል አደለችም። ስለዚህ በህግ ቋንቋ ከሄደን አጋር አደለችም። ስለዚህ ወይል ፖላንድ ልትል ትችላለች፣ የኔቶ ሀገር አነች፣ አንቀጽ አምስትም ይሸፍናታል። አየ አሁን ኦሬዲ አጋራችን ነች ብለው ይዘዋል። እሱ ብቻ አይደለም፣ የጣሊያኗ ጠቅላይ ሚኒስትር ያቀረቡትን ማሳብ እንዳለ አትርሳ። ለዩክሬን አባሎኚ አቱኝ ሳለን ለምን የአንቀጽ አምስት ተጠቃሚ ያናደርጋት ጀስት በቀጥታ ብለዋል። አንቀጽ አምስት ማለት ደግሞ የኔቶ አንዱ ሀገር ሲጠቃ ሁሉም አብሮ ይዋጋል የሚል ነው። ስለዚህ ዩክሬንን ለመጠበቅ ከሰላም ስምምነቱ በኋላ ገብተን በቃ እንገባለን ከዛ በኋላ ራሽያ ያጠቃለው ብላ ብትል ጦርነቱ ከኛ ጋር ይሆናል። ምክንያቱም ከዚህ በኋላ ዩክሬንን መንካት እኛ የሆኑ ሁላችንን መንካት ማለት ነው አሉ። አሁን በዚህ ጉዳይ ላይ አሜሪካ ራሷን ካገደለች አውሮፓውያኑ ምናልባት ን የፈራ ነውን ጦርነት ያመጡታል። ስለዚህ እንደዚህ አይነት አስቸጋሪ ሁኔታ ነው ያለው። እዚህ ላይ ወሳኝ ድምፅ ያላት አሜሪካ ናት። ራሳቸው ዶናልድ ትራምፕ ናቸው። ይህንን አንድ ሺ ኪሎ ሜትር ድንበር ተከትሎ የሚደረግ የተኩስ አቁም ስምምነትን እንዴት መቆጣጠር እንዴት መቆጣጠርና ማረጋገጥ ይቻላል የሚለው ከእንግዲህ ነገም ወደፊትም ከራሽያ ጋር በሚያደርጉት ውይይት፣ ከዩክሬን ጋር በሚያደርጉት ውይይት ተቀባይነት ያለው አንድ የሆነ መፍትሔ ማቅረብ ይኖርባቸዋል ማለት ነው እና አሁን እንደምናየው በአውሮፓውያኑ አቋም ካየነው ግን የዩክሬን ጦርነት የሰላም ጅምር እንዲከሽፍ ማድረግ ብቻ ሳይሆን ጦርነቱ የበለጠ ዓለምን እንዲሰማ ማድረግ የሚችል በግጭት የተሞላ አባባሽነት ሲፈጠር ይችላል። ዓለም፣ ለትንታኔው አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ፣ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ አሁኑኑ ስልክዎን አንስተው ይደውሉ 0988 18 1818 አይጠፋዎትም በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል